አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ለኪስ ሀይለም ተነበርኩኝ መልካም ጁሙዓ ብያለሁ። ጁሙዓ እንዴት ነው? አላስፋሃምተአላ ተጨነቀ አላህ ፈረጃውን ቅርባ ላይ አድርግላችሁ። ለታመመ አላህ ዓፊያቸውን መልሳቸው ለሞቱ ትጀነት አይሰጠው ሰላ የወፍቃቸው። እና ዛሬ ጅማ ነው፣ ሰላዋት አውረዱ የወዱ ነቢያችን ሰለላሁ አለይሂ ወሰለም ላይ ሰላዋት አውረዱ ተባሉ ማለት ነው። ዛሬ ጅማን አይከፈልበትም። እሺ አይከፈልበትም። እንግዲህ ዛሬ ጅማ የኢባዳ የዝክር ነው እና ስለዚህ ሰላዋት አውረዱ፣ ሰላዋት አውረዱ። አፋችሁ ነው አፋችን ነው እንጂ እጃችሁ ስራ እየሰራ ችግር የለውም። ስራ ታውቁ እሺ፣ ስራ ላይ ናቸው አውቃሉ። ዛሬ ዛሬ ጁማ ነው እንደምታውቁት። በጁማ ቀን ፏፏ እየልኩ ነው፣ ፋቤትን እየጸዳዳሁ ነው። ጁማ ጁማን እኔ አልጋዬን መቀያየር ሻወር፣ ጠባን በድሪ በድሪ ነው ሻወር መውሰዷ፣ አልጋዬን መፈራረሽ ክፍሬን መቦካከር ምናምን መስጌጫዎችን ማጣጠብ ያኒ ትናንትና ጥቢያ ቢሆን በቃ እንደዚህ አይነት ነገር ጀመሮች ማለት ደስ ይለኛል። ማሻአላህ ተባረካለ ማለት ነው። ከድሮ ጀምሮ በፊት እያለው ራሱ እውነት ለመናገር ሳውዲ አረቢያ ታልመጣ በፊት አረብ ሀገር ሳልመጣ በፊት፣ ባጭሩ አንዳንድ ጊዜ አንድ ሳምንት ጁምአ የምሰግደው ሲሚሲ መስጊድ ወይም አልታጅ፣ አንዳንድ ጊዜ ደግሞ አኖር መስጊድ አንዳንድ ጊዜ ደግሞ ሾላ መስጊድ ነበር ማለት ነው። በየሳምንቱ መስጊዳቶችን እየቀያየርኩ ነበር የምሰግደው ማለት ነው። ወላሂ የሚላቸው እዚያ ሀገር ስመጣ ደግሞ ጁማ ጁማ ሴት እኔ እዛ ሚሳይ ጁማ ጁማ ሁሉም ሰዎቹ የሚሰግድ ነበር መስልኝ የዛ ሀገር ላይ ማለት ነው። እዛ ግን ማሻአላ በተለያ ኖር መስጊድ በሳምንት በሳምንት አለን እና ሄድ ነበር እና ያ ሰዓት ያ ጊዜ በጣም ነው የማስታውሰው ጁምአ ጁምአ ሲሆን ማለት ነው። እና አላህ ስብሃነ ታላ ለሀገሬ አብቅቶኝ ከልጅ ጋር ከዘመዶቼ ከፋሚሊዎቼ ጋር በሀገሬ ላይ አላህ ያገናኝቶኝ ማለት ነው። ጁምአንም መሰግደላህ አድርገኝ። ወላ ጁምአ ጁምአ በጣም ደስ ይገኛል። ሰርሃ ማለት ነው። በቃ አስታውሰዋለሁ ኢትዮጵያ ያሳለፉትን ማለት ነው። በቃ በዚህ ሰዓት እኔ ኢትዮጵያ እየተጣጠብኩ ነው። መስጊድ ምንድን ነው አኗር መስጊድ ደግሞ መረከብ የሚሄድ ከሆነ ወጥቻለሁ ማለት ነው። በድሪ ነው የመወጣው ጎበዝ ነው። ሃይማኖቶችን ማእኩል አላህ ያደርግልን፣ ያደርግልን ቤተሰቦቻችን አላህ ሰላም አላህ ያደርግልን። ከችግር አላህ ያውጣን። ችግራችንን አላህ ያስወግድልን። አላህ ከሰው ቤት በቃ ይበለን እንጀራችንን፣ በሀገራችን ላይ አድርግለን የማታ እንጀራ ላይ ወፍቀን እያልኩኝ ማለት እንደዚህ፣ ክላሴን እየጸጠታሁኝ እናንተን ሰላም ልበላችሁ ብዬ ነው። ውዶች መዛየር መልካም ነው እላችኋለሁኝ። እና ትውስታዬን ጁማ ጁ ሰቅስብኛል ሳውዲ አረቢያ ያው ከመዳም ቤት ተዙ ከዙ ሆኖ ግን ቢሆንም አልሐምዱሊላ። እና ጁማ ጁማን ሁልጊዜ ወላሂ ነው የምላቸው። በሳምንት ለና ታልዶ ለቤት ሰዎች ሳል ደውል ሌላ ጎቴ ልጅ ለምን ደውላሉ ቀጥታ ነው ደውሎ ማለት ነው እዛ ጁማ አድርሰን መጣን፣ ጁማ ሄደን መጣን። በቃ ሲሉኝ በጣም ነው የምደሰተው። ለምን እኔ የሚያሳልፍኩበት ጊዜ ስለነበረው ማለት ነው። ጁማ ጁማ አንፏ ብዬ ወይ አኖር መስጊድ ወይ ደግሞ ሴሚሲ መስጊድ፣ አልታድ መስጊድ ወይ ዛን። አሁን ግን ማሻአላ ተባረካላ ስጠይቅ እንግዲህ ከአስራ ምናምን አመት አስራ ወደ አስራ ምናምን አመት እዛ ሀገር ስቀምጥ ግን አሁን ላይ ማሻላ በየአካባቢያቸው ሁሉ መስጊድ አለ። ሀትለው ኢድሳላት ሰላት ስደው የምንሰግደው ከአልታድ ከሴሚሲ ሂደ፣ አሁን ላይ ግን እዛው ሴሚሲ መስጊድ ነው የሚሰገደው ብሎ ሲለኛ ኩቴ ማሻላ ተባረከለ በጣም ተስፋፍተዋል፣ ምናምን አለኝ። ድሮ እንደነበረሽ ቁጭ እንዳረሹ እንደመሰለሽ እንዳካባቢው ምናምን ነገር ሲለኝ ገረመኝ። እና በሳምንት በሳምንት በዚህ ሰዓት ላይ አኗር መስጊድ የሚሄድ እኮ ነው ይሄ ሰዓት የለውም። በቃ ያው ግፊም ስለሚኖር ደግሞ የሆነ ታክሲ አለች እ ውይይት ናት ምናምን የምትባል ከኋላ ሰው ጭንባጂ ያሳቷል። የሆነ ወደ መርካቶ የምትሄድ እንትን አለች ወይም ደግሞ ሰባ አራት ባስ ወይ በሰባ አራት ነው የሚሄደው የነበረው፣ ወይ ደግሞ በዚች በውይይት ከኋላ ማለት ነው፣ እዛ ጋር በሱ ነበር የሚሄደው። እና የመርካቶ የአንዋር መስጊድ ትውስታ ያለባችሁ፣ በነገራችን ላይ ዘ ማህደር ምናምን ማህደራ ምናምን ነገር አለ፣ እንሰማለን፣ ቁርአን እንሰማለን። ከዛ ያው ቁጥባ በኋላ ነው የሚጀመረው ባጭሩ ማለት ነው። እኛ ሴቶች ተቀጣጥረን ስለሆነ የምንሄደው እዛ በሳምንት ዛሬ ሾላ መስጊድ ነው የዛሬ ሳምንት ሾላ መስጊድ ነው፣ የሚቀጥለው ሳምንት ደግሞ አኗር መስጊድ ነን ምናምን ተባብለን ስለሆነ እንትን የምንለው ደስ ሲል ነበረ። ላችኋለሁኝ አላ ስብሀን ታላ በሀገራችን አብቅቶን እንግዲህ የድሮ ደስታችን አላ ይመልስልን ነው ምለው። እርግጥ አልሐምዱሊላ አሁንም ጤና ስለሆን ደስተኛ ነኝ፣ አልሐምዱሊላ ደስተኛ ነኝ፣ አልሐምዱሊላ ረቢል ዓለሚን ነው። የሰው ልጅ ጤና ነው አደለ? ጤና ካለ ሁሉም ነገር አለ። እና አይኔ ውድ ውዶቼ፣ አላህ ሱብሃነሁ ወተዓላ ለሀገራችን ያብቃን። ላይክ አድርጉ፣ ሰላዋት አውርዱ በውዱ ነብያችን ሰለላሁ ሰለም ላይ ማለት ነው። ዝም ማትበሉ ንፉጋቱ ሙስስታ ማቱኑ ስም ሲነሳ ሰላዋት አውርዱ፣ ሰላዋት የነቢያችን ስም ተነስቶ ሰላዋት የማያወርድ ሰው ነው። እና ስለዚህ በፊል አቱን ውላቸዋለሁኝ። መልካም ቀን ይሁንላችሁ።